በፕሮጀክት ላስረዳቸው የሆነ ፕሮጀክት ይጀምሩና በጣም ብዙ ዋጋ ከፍለውበት አሁንም በጣም ብዙ ዋጋ ያስከፍላቸዋል ማለት ዋጋ ማስከፍልን ያቆም እና የሆነ ሳሌ ፕሮጀክቱን ለማቆም ይወስኑና ፕሮጀክቱ ላለማቆም ምክንያታቸው አይ እኔ እስካሁን ድረስ በጣም ብዙ ዋጋ ከፍያለው፣ ብዙ ብር አውጥቼበታለው፣ ይሄን ሁሉ ዋጋ ከፍዬበትማ አላቆምም የሚል ዓይነት አርጊውመንት፣ የሚል ምክንያት ያመጣሉ። መጽሐፉ ይሄንን ሰን ኮስት ፋላሲ ይሏል። ትላንትና በጣም ብዙ ዋጋ ከፍላችሁበታል በታል ማለት ነገ መቀጠል አለባችሁ ማለት እንዳልሆነ መጽሐፉ ይናገራል። በዚህ መንገድ ብቻ አይደለም፣ በሪሌሽንሺፕም ያወራል። በጣም ብዙ ዋጋ ከፍለናል፣ አምስት አምስት ስድስት ዓመት አንድ ላይ ቆይተናል እና በቃ ነገሮች በምታስቡ መንገድ አልሆን ሲል በጣም ከባድ የሆነ ሁኔታ ውስጥ መግባት ማቆም ያለባችሁ ቦታ ላይ ሲደርስ እስካሁን ድረስ ዋጋ ስለከፈልኩኝ ከዚህ በኋላ ዋጋ ጋር እየከፈልኩ እቀጥላለሁ ብሎ ማሰብ ልክ እንዳልሆነ መጽሐፉ ይናገር። ይህን ሲል ግን እዚጋ ነው እንግዲህ እኔ ትንሽ ነው አደለም እያልኩ ያለ ደጋግሜ የመጽሐፉን ሳነብ አይምሮ ላይ የቀረው ነገር፣ ይህን ሲል ግን አትቀጥሉ እያል አለ ሪሌሽንሺፑን አትቀጥሉ እያል አለ ቀጥሉ፣ ግን የምትቀጥሉበት ምክንያት ይሄ አይሆን ነው። ብዙ ጊዜ ሰዎች አንድ ውሳኔ ስንወስን ያ ውሳኔ ልክ ነው አይደለም ብለን ለመወሰን ምክንያታችን አብዛኛው ሰው የሚከተለው ሀሳብ እንደሆነ መጽሐፉ ይናገር። ሶሻል ፕሩቭ የሚለው ሀሳብ ይ ሚው 50 ሚሊዮን ሰው ተራ ሀሳብ ካወራ የሀሳብ ተራ መሆኑን አይለቅም። የሚናየት ሀሳበ 50 ሚሊዮን ሰው እኩል አፋውት ሰው ተራ የሆነ በጣም የወረደ ነገር ካወራ የሀሳብ ተራ ከመሆን ተራ ደረጃ ከመሆን አይወርድም። ሰላም፣ እንዴት ናችሁ ውዴ ቡክቶክ ዊስፊራ ቤተሰቦች? ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ፀሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። እንደተለመደው ዛሬ በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። በዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በሮልፍ ዶብሌ የተጻፈውን ዲ አርት ኦፍ ቲንኪንግ ክሊርሊ የሚለው መጽሐፍ ነው። እንግዲህ መጽሐፉ አንብባችሁ የምታውቁት ሰዎች ካላችሁ በዋናነት ሰዎች የተለያዩ ነገሮችን አይተን ውሳኔ ስንሰጥ የምንሰጣቸውን ምንድነው የምንፈጥራቸውን ጥፋቶች የሚያነሳ መጽሐፍ ነው። አንዳንዴ ውሳኔዎችን ስንወስን እንዴት ነው ነገሮችን የምናገናዘብበት መንገድ ላይ ብዙ ጊዜ ፋላሲዎች እንዳሉ ወይ ደግሞ ሎጂካል ፋላሲዎች እንደሚፈጠሩ መጽሐፉ ይናገራል። ምናልባት ፋላሲ ማለት አንዳንዴ ውሳኔያችሁና ያመጣችሁት ምክንያት ተመሳሳይ አልሆን ሲል ውሳኔያቸው አንድ ሲደመር አንድ ነው፣ ምክንያቱ ደግሞ ብላችሁ የምትሰጡት ምክንያት ተመሳሳይ ካልሆን ሲል ተፋለሰ ይባላል። ፋላሲ ማለት እሱ አንዳንድ ባያስ ይፈጠራል። ባያስ ደግሞ ማለት አንዳንድ እናደላለን። ለምሳሌ የምትወዱ ሰው ጥፋት ሲያጠፋ ጥፋት እንደሆነ እንኳን ብታውቁ፣ ግን የምትወዱ ሰው ሳይድ ትይዛላችሁ እና እንደዚህ አይነት ጥፋቶች የተለያዩ ነገሮችን ስንወስን የምናጠፋቸውን እንደዚህ አይነት ጥፋቶች ምንድን ናቸው የሚሉ ሀሳቦችን ነው የሚያነሳው። እንግዲህ በጣም ብዙ ፋላሲ እና በጣም ብዙ ባያሶችን ያነሳል። ሁሉም ውስጥ መግባት አልችልም፣ ግን የተወሰኑትን ጥሩ ሀሳብ ናቸው ብዬ የማስባቸው የተወሰኑትን ሀሳቦች አነሳላችኋለሁ። እንግዲህ የዚህ መጽሐፍ ዓላማ እንዲያስቡ ብሎ ነው። ውሳኔ እየሰጣችሁ አይደለም የመጽሐፍ ሀሳብ። ውሳኔ ወስቲል እናንተ ጋር ነው። መወሰን የእናንተ ኃላፊነት ነው። ግን ስትወስኑ ምንድን ነው ምክንያታችሁ? ከውሳኔው ጀርባ ያለው አሳሰብ ምን አይነት ነው ምክንያቱም ይላል ጸሐፊው፣ እኔ ብዙ ጊዜ ሰዎች ውሳኔ ሲወስኑ፣ እሱንም ጨምሮ ሊሆን ይችላል ብዙ ጊዜ ውሳኔ ሲወሰን እንደዚህ አይነት ጥፋቶች ነው ያለው። ምንድን ናቸው እነዚህ ጥፋቶች ብሎ በብዙ ምዕራፎች የሚያስቀምጣቸው ፋላሴዎች አሉ እና ምንድን ናቸው እስኪ እነዚህ ፋላሴዎች፣ ከመጀመሪያ ልጀምርላችሁ። የመጀመሪያው ጸሐፊው እንደ ባያስ ባስበለውባያስ ብለብለ መያዝ እንችላለን፣ ሶሻል ፕሩፍ የሚለውን ነገር ያነሳል። የመጀመሪያው ብዙ ጊዜ ሰዎች ውሳኔ ሲወስኑ፣ አስበው ውሳኔ ሲወስኑ የሚያጠፉት ጥፋት የሚለው ነገር ይዘ ሶሻል ፕሩፍ እዚህ ሀሳብ ስር የሚያነሳው ጥቅስ አለ፣ ወይደሞ የሚጽፋው ነገር አለ። ወደ 50 ሚሊዮን ሰው ሚሊዮን ሰው ተራ ሀሳብ ካወራ የሀሳብ ተራ መሆኑን አይለቅም የሚል አይነት ሀሳብ። 50 ሚሊዮን ሰው እኩል አፋውጥ ሰው ተራ የሆነ በጣም የወረደ ነገር ካወራ የሀሳብ ተራ ደረጃ ከመሆን አይወርድም። በቃ ተራ ሀሳብ ተራ ሀሳብ ነው። ለምንድን ሀሳብ የሚያወራ ብዙ ጊዜ ሰዎች አንድ ውሳኔ ስንወስን ያ ውሳኔ ልክ ነው አይደለም ብለን ለመወሰን ምክንያታችን አብዛኛው ሰው የሚከተለው ሀሳብ እንደሆነ መጽሐፉ ይናገራል። ሶሻል ፕሩቭ የሚለው ሀሳብ ይሄ ነው። አንድ ነገር ልክ ነው፣ አንድ ነገር ልክ አይደለም ብለን የምንወስነው አብዛኛውን ጊዜ እንዴት ነው፣ አብዛኛው ሰው ምንድን ነው የተቀበለው የሚለውን ሀሳቤ ነው። ይሄ ነገር እንግዲህ በጥሩ መንገድ ጠቅሞናል፣ በመጥፎ መንገድ እንደጠቀመ መጽሐፉ ይናገራል። ግን ብዙ ጊዜ እንደዚ አይነት ነገሮች እንዴት ነው ነገሮችን በስርዓት አስተውለን እንዳንወስን ያደርገናል። ለምሳሌ የፋሽን ኢንዱስትሪ ላይ ሄዳችሁ የፋሽን ኢንዱስትሪ በተለይ በዚህ ላይ የተመሰረተ ነው። አብዛኛው ሰው የሚለብሰው ልብስ መጀመሪያ እንኳን ባትወደትም ባትወደትም ከሆነ ሰ ግን የግዳችሁን ትወዱታላችሁ። ለምን ፈልጋችሁ ሶሻል ፕሩፍ፣ ማህበረሰቡ እናንተ ላይ ተጽዕኖ አለው። ፋሽን ብቻ አይደለም ያለው። ስቶክ ማርኬት ላይ እንግዲህ መጻፉ የሚያነሳው ነገር ስቶክ ማርኬት ይዞላበወደስ አብዛኛው ሰው ስለ አንድ ኢንቨስትመንት ጥሩ ስሜት ላይ ካለው ስቶኩ ከፍ ይላል፣ ብሶ ገንዘቡን ይገዛል ድንገት መጥፎ ዜና ከተሰማ ድንገት ወርታ ሲወርድ ታዩታላችሁ። ስቶክ ማርኬት እንደዚህ አይነት ነገር ላይ በእንደዚህ አይነት ሁኔታ ውስጥ እንዳለ እንደሚያልፍ መጽሐፉ ይናገራል። እና አንድ ነገር ስትወስኑ ተረጋግታችሁ ነገር እየሆን አመዛዝናችሁ ነው እየወሰናችሁ ያላችሁት ወይስ አብዛኛው ሰው ስለወሰነው ወይም አብዛኛው ሰው ስላደረገው ተስማምታችሁ ነው እያደረጋችሁ ያላችሁት? ምክንያቱም የሶሻል ፕሩፍ የሚባለው ነገር ብዙ ጊዜ ባያስ እንድንፈጥር ወይም ደግሞ የሆነ ቦታ ላይ ጥግ እንድንይዝ እንደሚያደርገን መጽሐፉ ይናገራል። የመጀመሪያው እንግዲህ ከመጽሐፉ ልንወስድ የምንችለው ሀሳብ ይሄን ሁለተኛው ደግሞ ሰንክ ኮስት ፋላሲ ይሏል። ፋላሲ ማለት መፋለስ ነው ብያቸዋል። ምክንያቱና ምንድነው ውጤቷ አልመሳሰል ሲል ተመሳሳይ መስመር ላይ እዚህ ስር አንድ ላይ የሚያነሳው ነገር አለ። ዋይ ዩ ሹድ ፎርጌት ደ ፓስት የሚል ሀሳብ ያወራል እዚህ ምዕራፍ ላይ ሲደርስ። እንዴት ነው ሀሳቡ ልክ ነው ልክ አይደለም? እንዴት ነው ብርሃም ብዬ ትንሽ ጊዜ ለማሰብ ሞክር ያለው መጽሐፉ። ምን ይላል አንዳንድ ጊዜ ይላል እንግዲህ በተረዳሁት መንገድ ላስረዳችሁ፣ አንዳንድ ጊዜ አንዳንድ ሰዎች ለምሳሌ በፕሮጀክት ላስረዳችሁ። ፕሮጀክት የሆነ ፕሮጀክት ይጀምሩና በጣም ብዙ ዋጋ ከፍለውበት አሁንም በጣም ብዙ ዋጋ ያስከፍላቸዋል ማለት ዋጋ ማስከፈሉ ነው። ያቆም እና የሆነ ሳሌ ፕሮጀክቱ ለማቆም ይወስኑና ፕሮጀክቱ ላለማቆም ምክንያታቸው አይ እኔ እስከ አሁን ድረስ በጣም ብዙ ዋጋ ከፍዬአለሁ፣ ብዙ ብር አውጥቼበታለሁ፣ ይህን ሁሉ ዋጋ ከፍዬበትማ አላቆምም የሚል ዓይነት አርጊውመንት የሚል ምክንያት ያመጣሉ። መጽሐፉ ይህንን ሰንክ ኮስት ፋላሲ ይሏል። ትናንትና በጣም ብዙ ዋጋ ከፍላችሁበታል ማለት ነገ መቀጠል አለባችሁ ማለት እንዳልሆነ መጽሐፉ ይናገራል። በዚህ መንገድ ብቻለን በሪሌሽንሽፕ ያወራል። በጣም ብዙ ዋጋ ከፍለናል፣ አምስት አምስት ስድስት ዓመት አንድ ላይ ቆይተናል እና በቃ ነገሮች በምታስቡ መንገድ አልሆን ሲል፣ በጣም ከባድ የሆነ ሁኔታ ውስጥ መግባት ማቆም ያለባችሁ ቦታ ላይ ሲደርስ እስካሁን ድረስ ዋጋ ስለከፈልኩኝ ከዚህ በኋላ ዋጋ እየከፈልኩ እቀጥላለሁ ብሎ ማሰብ ልክ እንዳልሆነ መጽሐፉ ይናገር። ሰንክ ኮስት ፋላሲ የሚለው ነገር ይሄ ነው። ምንድነው ጸሐፊው ትላንትና የከፈላችሁት ዋጋ ነገን ለመቀጠል ዋስትና አይሆናችሁም ነው። ይህን ሲል ግን እዚጋ ነው እንግዲህ እኔ ትንሽ ነው አይደለም እያልኩ ያለው ደጋግሜ የመጽሐፉን ሳነብ አይምሮ ላይ የቀረው ነገር፣ ይህን ሲል ግን አትቀጥሉ እያለ ሪሌሽንሺፑን አትቀጥሉ እያለ አይደለም፣ ቀጥሉ፣ ግን የምትቀጥሉበት ምክንያት ይሄ አይሆን ነው። ትላንትና ብዙ ዋጋ ስለከፈላችሁበት ነገም ብዙ ዋጋ መክፈል አለባችሁ ማለት አይደለም። ሌላ ምክንያት ካለ ቀጥሉ ያላችሁ ምክንያት እቺና እቺ ብቻ ከሆነች ትላንትና ብዙ ዋጋ ከፍዬበታለሁ፣ ስለዚህ ነገ እምቀጥለዋለሁ የምትል ምክንያት ከሆነ የትክክለኛ ምክንያት እንዳልሆነ መጽሐፉ ይናገራል። ምክንያቱም የለውጥ ተስፋ ይለው ሌላ ምክንያቶች ካሉ ዛሬ ዋጋ እየከፈልን ነው፣ ግዴለም፣ ዛሬ ዘር እየዘራ ነው፣ ነገ ይበቅላል የሚል እሳቤ ካላችሁ ለነገ ተስፋ አላችሁ ግን ነገ ተስፋ ሳይታያቸው እስካሁን ማ ዋጋ ክፍ እያለው ኢጎማ እና እንዲያለች ስሜ ገንዘብ የወጣበት እንዲማልልም እያላችሁ የምታደርጉት ነገር ትክክለኛ ውጤት ወይም ትክክለኛ አሳሰብ እንዳልሆነ መጽሐፉ ይናገራል። ሳንኮስት ፋላሲ የሚለው ሀሳብ ይሄኛው ሀሳብ እንደሆነ መጽሐፉ ይናገራል። ሶስተኛ፣ ከዚህ መጽሐፍ ልንወስደው የምንችለው ሪስፕሮሲቲ የሚለው ሀሳብ ነው። ሪስፕሮሲቲ ወይም ደግሞ ምን ይለዋል ዶንት አክሰፕት ፍሪ ድሪንክስ የሚል ሀሳብ ያወራል። ዶንት አክሰፕት ፍሪ ድሪንክስ ምን ማለት ነው? አንዳንድ ጊዜ ሰዎች እንዴት ነው፣ በጣም ብዙ ውለታ ይውሉላችሁና፣ በጣም ብዙ ውለታ ይውሉላችሁና፣ የሆነ ሰዓት ላይ እናንተ በሞራል በሞራል ያስራችኋል ወይ ነው በሼም ያስራችኋል። በጣም ብዙ ውለታ ከተዋለላችሁ እናንተም ያንን ውለታ ለመመለስ የሆነ ነገር ማድረግ እንዳለባችሁ ይሰማችሁ። ለምሳሌ በእኛ ሀገር እከሌ የምትባለው ሴት እከሌ የሚባለው ሰው ወይ ጎረቤት ሊሆን ይችላል ልጅ ስትወልዱ ወይ ደግሞ ስትመረቁ የሆነ ነገር ለመጠየቅ ይዞ ከመጣ እናንተ ስትሄዱ ወይ ራሱን ወይ ተመሳሳይ ነገር መስጠት አለባቸው። ሪስፕሮሲቲ ማለት እሱ በሼም እንደ የሚነገር ነገር አይደለም። ግን እንዴት ነው ደብሯችሁም ታደርጋ ሪስፕሮሲቲ የሚለው ኢፌክት ነው። ጸሐፊ ምንድር የሚለው ዶንት አክሰፕት ፍሪ ድሪንክ ሲል አንዳንድ ጊዜ ለምን እንደተደረገላችሁ ሳታውቁ፣ ምክንያቱን ሳታውቁ ከሰው ነፃ የሆነ ነገር ከሰው እርዳታ ማትቀበሉ የሚል ሀሳብ ያወራል። ምክንያቱም አንዳንዶቹ እስር ቤት ናቸው። ለምሳሌ አንዳንድ ሰው አለ። ስታወሩ ረጅም ሰዓት ቁጭ ብሎ ይሰማቸዋል። ከሀሳባችሁ ጋር ተስማምቶ ቁጭ ብሎ ይሰማቸዋል። ልክ ስትጨርሱ ጨረስክ ይላቸዋል። አዎ፣ እሺ፣ እስካሁን ድረስ አረበሽኩም አሁን ደግሞ ትሰማኛል ይላቸዋል። እንግዲህ መስማት ባትፈልጉ እንኳን የግድ ሪስፕሮሲቲ ማለት ነው። በግድ አይደለም ግን ደግሞ በስሜት ሽባ ያደርጋቸዋል። የምትፈልጉትን ነገር እንዳትወሱ እና ጸሐፊው ምን ይላል? ምንም ነገር ፍሪ ድሪንክ ከመቀበላችሁ በፊት ምክንያቱን ጠይቁ የሚል ሀሳብ ያወራል በተለይ በነፃ የመጣች እንደ ቀላል የመጣች ነገር በኋላ ትልቅ ዋጋ ልታስከፍል ትችላለች። ያንን እንድትረዱ መጽሐፉ ያንን መረዳት መረዳ ንችለ መጽሐፉ ይናገራል። ይህ ሲል ግን መጥፎ ነው እያለ አይደለም። ማህበራዊ ሕይወት ላይ ጥሩ ነው፣ ከሰው ጋር ለመኖር በጣም አስፈላጊ ነው። ግን ምን አለ ሪስፕሮሲቲ፣ ለጥሩ ነገር ብቻ ስትወልድ ብቻ አይደለም፣ በክፋትም ሊሆን ይችላል። ለበቀልም ሪስፕሮሲቲ አለ። ጥርስ ላወለቀ ጥርስ አውልቅ እንደሚባለው ማለት ነው። ይሄ እንግዲህ ልክ አይደለም። አንዳንዴ ሪስፖንስቲ ወደ መጥፎም ነገር ይወስዳል። ግን ከሰው መልካም ነገር ስትቀበሉ ያንን ነገር ወይ መመለስ እንደምትችሉ እርግጠኛ ሆኖ እሱ እንኳን ባይሆን ምንድን አላማውን ተረዱ። አንዳንዴ ሰው በንጹሕ ልብ ሊያደርግ ይችላል። በንጹሕ ልብ እንኳን ቢያደርግ መመለስ ያለበት ነገር ነው። አንዳንዴ ነገሮችም ከዛ አንፃር እየተረዳችሁ እንድታደርጉ መጽሐፉ ይናገራል። እንግዲህ ነገሮችም እናመዛዝንበትን መንገድ ለመቅረጽ የተጻፈ መጽሐፍ ነው። አራተኛ ፓራዶክስ ኦፍ ቾይስ የሚል ሀሳብ ያወራል። እዚህ ስር የሚያስቀምጣት ጥቅስ ወይም የሚያስቀምጣት ኮት ለስ ኢዝ ሞር የሚል ሀሳብ ያወራል። ለስ ዝ ሞር በተለይ ማርኬቲንግ ላይ ያላቸው ሰዎች፣ የማርኬቲንግ ሰዎች፣ የሴልስ ሰዎች አሁን ማውራው ነገር ይመለከታቸዋል ወይ ታቁት አላችሁ ማታቁትም ካላችሁ ይጠቅማቸዋል በደንብ እንድትሰሙት፣ እንደው ግረ መንገድ የለን ቀላችሁ። ፓራዶክስ ኦፍ ቾይስ የሚለው ሀሳብ ስር ጻፊው ምን ይላል? አንድ ጥሩ ሪሰርች ይጠቅሳል። ምንድነው ይህ ሪሰርች ሰዎች እንዲመርጡ ብዙ አማራጮችን በሰጣችኋቸው ቁጥር የመምረጥ እድላቸው እየጠበበና ይመጣ። መጽሐፉ ይናገር ሌስ ኢዝ ሞር ያለው ነው። ሶስት ነገር ሰጥቻችሁ አንድ ምረጥ ከምላችሁና መቶ ነገር ሰጥቻችሁ አንድ ምረጥ ብላችሁ የመምረጥ እድላችሁ የምትፈልጉትን ነገር የመምረጥ እድላችሁ ኮንፊደንት ሆናችሁ የመምረጥ እድላችሁ እንደው ትልቅ የሚሆነው ሶስቱ ላይ ነው እንጂ መቶ ላይ እንዳልሆነ መጽሐፉ ይናገር። ብዙ አማራጭ ሲመጣ ሰው ለመወሰን ይከብዳል። ለዚህ ነው አንዳንድ ጊዜ የሆነ ኢንዱስትሪ ላይ ቀድሞ የገባ ድርጅት ጥሩ ስም ይገነባና ከዛ በኋላ በጣም ብዙ ድርጅቶች ገንብተው በሚፈልጉት ልክ ስም አይገነቡም፣ አማራጭ ስለበዛ። ለዚህ ነው ድርጅቶች አይታችሁ ከሆነ እቃ እንኳን ሲሰጡ ብዙ ጊዜ ኦፈር የሚያደርጉት ሶስት ነገር ነው። እንግዲህ ማርኬቲንግ ውስጥ ያላቸው ሰዎች ይገባቸዋል። በጣም ሀይ ፕሪሚየም የሚባል ኮስት አለ። በጣም ትንሽ የሆነች ኮስት አለ። ከዛ ሚዲየም የሚባል ነገር አለ። አብዛኛውን ጊዜ ሰው እቃ ሲገዛ የሚገዛው ሚዲየም ዋን ነው። ቢኮዝ በጣም ውድ አይደለም፣ በጣም ትንሽ አይደለም። እቺ ሚዲየም ዋን ከሳይዝ አንፃር ከትልቁ ጋር ይወስዳል፣ ከኮስት አንፃር ከትንሿ ጋር ይወስዳል፣ መሀከለኛ ናት። እንዴ ሳይኮሎጂካሊ ጥቂት መሀል ያለችዋን እንድትወስዱ ፑሽ ያደርገዋቸው ሁለትም ሲመርጥ እንደዛ ነው። እና አንዳንድ ጊዜ ምርጫ ባበዛችሁላቸው ቁጥር፣ ለሰው ምርጫ ባበዛችሁ ቁጥር ሰው ኮንፊደንት ሆኖ የመወሰን አቅሙ ይወሳ አቅሙ እንዴት ነው ይያዛል። እንደው ለእናንተም እንዲሆናችሁ ሱፐር ማርኬት ገብታችሁ ይላል ጻፊ ብዙ ነገር በምርጫ ከምትሳቀቁ አንድ ነገር ከመምረጣችሁ በፊት ሄዳችሁ ምን መግዛት እንደምትፈልጉ ወቁ

አይ በቃ ከዚህ እቺ ትሻላለች ብላችሁ ሌላ ነገር ስትመርጡ ከዚ የተሻለ ነገር ታገኛላችሁ። እሱን ስትመርጡ ሌላ የተሻለ ነገር ታገኛላችሁ። ደ ፓራዶክስ ኦፍ ቾይስ የሚለው ነገር ነው። ምርጫ በበዛ ቁጥር የመወሰን አቅማችን በዛ ልክ እየተዳከመ እንደሚመጣ መጽሐፉ ይናገራል። የመጨረሻ ከዚህ መጽሐፍ ኔ የምወስደው ሀሳብ ስኬርሲቲ ኢረር የሚለውን ሀሳብ ስኬርሲቲ ኢረር ወይም ደግሞ በሮማንኛ በሮማ አገላለጽ ሩራ ሱንት ካራ የሚል ቃል ይገልጻል። ሩራሱን ትካራ ወይ ደግሞ ስኬርሲቲ ይላል። ምን ማለት ነው? ሩራሱን ትካራ ማለት ቀጥታ ቃሉን በእንግሊዘኛ ሬር ኢዝ ቫሉየብል የሚል ሀሳብ ነው። ሬር ኢዝ ቫሉየብል ማለት አንድ ነገር እንደ ልብ ካላገኛችሁት ለዛ ነገር ያላችሁ ቦታ ከፍ ይላል። አንድ ሰው ምን አለ? አንድ ሰው ፌመስ ከሆነባችሁ፣ ፌመስ የሆነባችሁ እንደ ልብ ስለማታገኙት ነው። ይህ ሰው ቤተሰብ አለው፣ ጓደኛ አለው፣ አብሮ የሚሰሩ የስራ አጋሮች አሉ። ለነሱ ፌመስ አይደለም። እንደናንተ ለነሱ የሆነ ሰው የሆነ ሰው በጣም ፌመስ ከሆነባችሁ ስለማታገኙት ነው። ለምን ሬር ቫሉየብል ነው። የሆነ ዶክመንታሪ እያየው ነበር ሰሞኑን እና እንዴት ነው የተወሰነ አንድ ቢዝነስ አንድ ትልቅ ተቋም አለምን ሙሉ የሸወደው የሚል እንትን ነው። እንትኑ ዶክመንታሪ ስለ ዳይመንድ ነው ታውቃላችሁ። ዳይመንድ ሬር የሆነ ሚኔራል እንዳልሆነ በአለማችን ላይ በጣም ውድ ከሚባሉ ድንጋዮች ተደርጎ ይወራል። ግን በጣም በቀላሉ ሊገኝ የሚችል ማዕድን ከሚባሉ ማዕድኖች ማለት ዳይመንድ ነው አንደኛ። ግን ይሄ ተቋም ምን አደረገ? በጣም ብዙ ተቀናቃኝ ድርጅቶች ስለነበሩ መጀመሪያ አካባቢ ዳይመንድ የወጣው ፀሐይ ላይ በጣም ያምራል፣ ለጌጥ ይመቻል፣ በቀያ ነው ሰው የወደደው እና ምን ያደረገ ይሄ ተቋም አምራቾቹን ሁሉ ከገበያ አስወጣና ሁሉንም አምራች ራሱ ያዘና እነዚህን ዳይመንዶች ሆም ብሎ የተወሰነ በጣት የሚቆጠሩ ዳይመንዶችን ገበያ ላይ ያወጣ እና ለአይን ያምራሉ እነዚህ ነገሮች እና ከስንት አንድ ነው የሚገኘው ተብሎ የተነገረው እውነትም ከስንታ ነው የሚገኘው? ብዙ ነበር። ግን ይሄ ሰው ይሄ ድርጅት ሆን ብሎ ይደብቋል እና ሰው የግዱን መውጣት ካለበት 10፣ 20 እጥፍ እያወጣ ዳይመንዶቹን ይገዛ እንደነበር መጽሐፉ ይናገራል። ይናገር ማን ነው? ዶክመንተሪው ይናገራል። ዶክመንተሪው እያየሁ ነበር ሰሞኑን እና ዳይመንድ ለምንድነው ዋጋው ከፍ ያለው? ሬድ ስለሆነ አይደለም። ሆን ብሎ እነዚህ ሰዎች ሬድ አደረጉት። ከዛ በኋላ እንደውም በጣም የሚገርማችሁ ነገር ቀለበት እንኳን ቀለበት ላይ እንኳን ዳይመንድ ይደረግ የሚለውን ሀሳብ ራሳቸው ፕሮፓጋንዳይዝ እንዳደረጉት አያላችሁ። እንግዲህ ዶክመንታሪውን እንድታዩ ተጋብዛችኋሉ። እነዚህ ዳይመንድ ሻጮች ምን አደረጉ? ባልሽ ሚወድሽ ከሆነ እጮኛሽ ሚወድሽ ከሆነ ዳይመንድ ያለው ወርቅ ማነው ዳይመንድ ያለው ቀለበት ይገዛልሻል የሚል ካምፔን፣ ማስታወቂያ ነው ይሰሩት እንደውም ከሆነ ዓመታት በኋላ ማስ አንድ አብዛኛዎቹ ባለትዳሮች ላይ ሁሉም እጅ ላይ ዳይመንድ ስላለ፣ ከዛ ቀየሩት። ዳይመንድ ለምን እንትን ብቻ ለምን የዳይመንድ ሀብል አያደርግልሽም ያደረግልሽም ደግሞ ብሎ ሌላ ማስታወቂያ። ይሄ በነገራችን ላይ እውነተኛ ታሪክ። ከዛ በኋላ በጣም ብዙ ጊዜ የተከሰሰ ተቋም ነው በብዙ መንገድ እና ሬር። አንድ ነገር በጣም ሬር ሲሆን ዋጋው በዛ ልክ ከፍ ይላል። ለምድረ ጸሐፊ ነገር የሚያወራው አንድ ነገር በጣም ውድ ውድ የሆነ ነገር ስትገዙ ለምንድን ነው የገዛችሁት የሚለውን ነገር እንድታጣሩ ይናገራል። ምክንያቱም አንዳንዴ ውድ የሆነው ስላላገኛችሁት ይሆናል። በዚህ ስሜት ተታላችሁ የምትገዙ በዚህ ስሜት ተታላችሁ በስሜት የምትወስኑት ውሳኔ በኋላ ብዙ ዋጋ ሊያስከፍላችሁ እንደሚችል መጽሐፉ ይናገራል። እንግዲህ ዲ አርት ኦፍ ቲንኪንግ ክሊርሊ በሮልፍ ዶብሌ የተጻፈው መጽሐፍ እኔ ቀለል አድርጌ በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁ? ስለ መጽሐፉ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች እየገባችሁ አስተያየት እንድትጽፉልኝ እጋብዛችኋለሁ። እንግዲህ የተለያዩ ሐሳብ ላይ የሚያነሱ መጽሐፎችን ሪቪው ለማድረግ እየሞከርኩ ነው ያለሁት እና በተለያዩ ሶሻል ሚዲያዎች በተለይ ከስር ከማስቀምጥ በማስቀምጥላችሁ ሶሻል ሚዲያ አማራጮች ላይ እየገባችሁ ምን መጽሐፎች እንዳሳ እንዳደርግላችሁ እንደምትፈልጉ እንድጠቁሙኝ በዚህ አጋጣሚ ጠይቃለሁ። አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ። ቀጣይ ሳምንት በሌላ መጽሐፍ እንገናኛለን። እስከዛ ድረስ መልካም ሳምንት ባይ